እግዚአብሔር በራሱ ፍቅር ነው የሚወደደው። ምን አለ መሰላችሁ ባሮጌው ኪዳን? እኔ ቀናተኛ አምላክ ነኝ። ራሱን ይወዳል እግዚአብሔር። አመሰል ፍሽ ጋር አይልም መጽሐፍ። የመጀመሪያ ህግ ምንድን ነው አሉት፣ ኢየሱስን አምላክን በፍጹም ልብ በፍጹም ሐሳብ በፍጹም አይል ውደድ ብሎ ከዛ ባልንጀራን እንደራስ ውደድ አለ። እግዚአብሔር ሰው እንድትወድ የሚጠብቅብን መጀመሪያ ራስን ትወዳለህ ወይ? ራሴን አጠፋለሁ እያለ ራሱን ለመጥፋት ለመግደል የሚያስብ ሰውዬ ይወደኛል ብለህ ከጠበቅ ሞኝ ነህ። ይገልሃል ያ ሰውዬ። ባልንጀራን እንዴት ውደድ ነው ያለው? እንደራስ እንዲህ ጠዋት ላይ መስታወት ላይ አቤት ቁንጅና ብለ ተደነቅስ፣ አቤት ቅባት አትልም። አቤት ግሬስ፣ አቤት ጸጋ፣ አቤት ምረት፣ አቤት ውበት፣ ጀብራዲያስ ተነስተ ጠዋት ራስን እያየ አቤት ጌታ ምን ያህል እንደሚወድ ቆሰይ፣ እሰይ፣ እሰይ። ቤት ላይ ብቻ ተነስተ ደሞ ነጋብለ ምናምን እያልክ በኢየሱስ ክርስቶስ አለቤሾ ወይ ይመስል እንደዚህ ብሎ ራስን መውደድ አለበት። ዳዊት ራሱን ይወዳል። ምን እንዳለ ታውቃለህ? ግሩምና ድንቅ። እንደ እኔ ምን አገባኝ አፍንጫ የለህም ቢሉኝ፣ ግሩምና ድንቅ ተደርጌ ተፈጥሬያለሁ። እኔ ምን አገባኝ መልክ ጠቆረ ቢሉኝ፣ እግዚአብሔር ግሩምና ድንቅ አድርጎ ፈጥሮኛል። ራሱን የሚወድ ሰው፣ ለራሱ ሪስፔክት ያለው ሰው ሰው ለመውደድ ሰው ለማክበር አይቸገርም።